ሰድስ ልዩ የመስለኛ ዝግጅት በጎን ደግሞ መቄዶንያ ለሚያስገነባቸው ሁለት ህንፃዎች የገቢ ማሰባሰቢያ ነው። ወደ 46 ቅርንጫፎች ያሉት መቄዶንያ የፊታችን ቅዳሜ ሶስት ወር ይሆነናል። አንድ ቢሊየን ብር በኢትዮጵያ ይሰበሰባል። ከዛ አንፃር በዚህ ገቢ ማሰባሰብ ውስጥ ለተሳተፋችሁ ሁሉ እናመሰግናለን። የመጀመሪያው ዙር ማሳረጊያ የፊታችን ቅዳሜ ይታረፋል ስለተባለ ልንሞላውነውይሞላል ይሞላል። እንደ ሞላልአካሄዳችንም እንደዛ ነው የሚመስለው፣ በሰው ይሞላል። መቅዶኒያ ለማገዝ ስለ መቅዶኒያ መቼም አይነገርም፣ ሁሉም ያውቃል። ከዛ ይልቅ አነሰ በዛ ሳቱ የቻላችሁት እንድታግዙ ነው። መቅዶኒያ በነገራችን ላይ በመቅዶኒያ ዩትብ ቻናል በራሱም በሴፍ በሌሎች ቻናሎችም ገ ማሰባሰቡና የተጀመረው ህንፃ ዳር የሚደርስበትን ህልም ይቀጥላል። በዚያ አንፃር እገዛችሁ ያስፈልጋል። በመላው አለመሆናችን ፕሮግራም ለምትመለከቱ በአጠቃላይ ከልብ ከልብ እስካሁን ለተደረገለት ሁሉ መቅዶኒያ ያመሰግናል። በቀጣይም እንግዲህ እጃችሁ እንደተዘረጉ በአክብሮት ይጋብዛሉ። የመጀመሪያው ምዕራፍ ሊጠናቀቅ ዛሬን ጨምሮ የቀሩን አራት ቀናት ብቻ ናቸው። ስለዚህ በእነዚህ አራት ቀናቶች ከዚህ ቀደም እንደነበራችሁ አብሮነታችሁ አሁንም ይቀጥል አንድ ቢሊየን ሞልተን የመጀመሪያውን ምዕራፋችንን ልንዘጋ ነው። ስለዚህ የመቄዶኒያን የሁለቱን ህንፃዎች የማስገቢያ የገቢ ማሰባሰቢያ ፕሮግራማችን እስከ ቅዳሜ አለ። የአንድ ቢሊየኑን ያው ጀምረነዋል፣ ጉዞውን ጀምረነዋል። እንግዲህ በስዊዘርላንድ ነው እኔም ለወገኔ ይሰኛሉ። ሆስፒታሉ ሲዘጋ እነዚህ የምታዩዋቸው ሳምፕሎች ናቸው። እና እኔም ለወገኔ በስዊዘርላንድ በጎ አድራጎት ነው። ስዊዘርላንድ ከሚኖሩ ኢትዮጵያውያን ጋር በመተባበር ነው። ይሄ ከሚዘጋው ሆስፒታል ላይ ሄደው ስለ መቅዶኒያ ተናግረው በቃ ወደ ኢትዮጵያ እዛ ለሚገነባው ሆስፒታል እዛ ላለው አእምሮ ማና ለአረጋያኑ መርጃ እንዲውል ፈቃዳችሁ ይሁን ተብለው ስዊዘርላንድ ውስጥ እንግዲህ ሆስፒታሉ ሲዘጋ እቃውን ግድ የለም ውሰዱ ተባለ። ለመቄዶንያ ለመላክ እየተዘጋጁ ነው። ዘሪሁን እንዴት ነህ? እንዴት ደጀን ሰላም ነው። ለምንድነው ዘሪሁን ደጀን ብሎ የመጣው የሚጠራው ስለሆነ ደጀን ነው የሚለው። ደጀን ዘሪሁን በስዊዘርላንድ ብዙ ዓመት ሆነ። ኑሮ ካረጋችሁ። እያየው ነበረ ቪዲዮ የላካችሁትንና እኔም ለወገኔ ይላል። ስዊዘርላንድ እንደ በጎ አድራጎት ድርጅት ነው። ከአሁን በፊት በኢትዮጵያ ያሉ የተለያዩ በጎ አድራጎት ድርጅቶችን የመስራት የመርዳት ባህል አላችሁ ወይንስ እንደ አዲስ የተቋቋመ ነው? ረጅም ጊዜያችን ነው ይሄን ነገር ስናደርግ ኢትዮጵያ ላይ በሰው ሰራሽም በተፈጥሮ አደጋዎች ሲያጋጥሙት ኢትዮጵያ ላይ በተለያዩ ጊዜዎች የተለያዩ እርዳታዎችን አድርገናል። ያንን በተመረኮዘ ነው አሁን ደግሞ የመቄዶንያ መሰባሰበ በተደረገበት ሰዓት ላይ ከስዊዘርላንድ በተለያዩ በአቤተ ክርስቲያናትም፣ በመስኪድም፣ በመስኪድን በቸርቾችም እንደዚሁ በጥቃቅን ማህበርተኞችም የተዋጡ ነገሮች አሉና ከዛ እኛ ማህበራችን ምን ያደርገ በሚለው ነገር ላይ ስንማከር እንደዚህ ማቴሪያሎችን ብናሰባስብ ሲባል ከእኛ ማህበር ውስጥ አንድ እህታችን የሆስፒታል ውስጥ ትሰራለችና አንድ ሆስፒታል በሚዘጋበት ሰዓት ላይ እንደዚህ አይነት ማቴሪያሎች ይገኛሉና ያንን ስበአጋጣሚ ሆኖ ተገጣጥሞ እንደዚህ አይነት ነገሮች አሉ ሲባል ሄደን ቦታው ላይ አየን፣ ተረከብን እነዚህ እንትኖች ደግሞ ማቴሪያሎች ለመቄዶንያ በአሁኑ ሰዓት ላይ አስፈላጊ የሆነ ስላገኘ ናቸው። በኤሌክትሪክ የሚሰሩ አልጋዎች፣ ዊልቸሮች አሉ። እንደገና ደግሞ የንጽህና መጠበቂያዎች አሉ። ከዛ ኦክሲጅን እጥረት ሲያጋጥማቸው ሩ ያረባሉ ከዛ ውጭ ደግሞ ምርኩዞች እነዚህ ዘመናዊ ምርኩዞች አሉ። እንደገና ደግሞ በአራት ደግሞ የሚሄዱበት ምርኩዞች አሉ። በአጠቃላይ ግን ለአረጋውያን የሚውሉ ነገሮች ናቸው እና እነዚህን ሰብስበን አንድ ኮንቴነር ውስጥ ለመላክ የሚያስብ ነው እና አሁን የሚያግዛችሁ አካል አገኛችሁ እናንተ ማሰባሰቡን ስራ ስለሰራችሁ ይህንን ኮንቴነር በኮንቴና አድርጎ ወደ ኢትዮጵያ ለመላክ የሚያግዛችሁ አካል አገኛችሁ? እሱም አላገኘንም። ምንድን ነው አሁን እኛ ያሰብነው ከዚህ በፊት ሁን ለዚህ ለመቅዶኒያ ብዙዎች ስለተደረገ ምንድን ነው አሁን እኛ ኖርማል እንትናችን ማህበራችን፣ እውቅና ያለው ማህበር ስለ አንድ ሀገር ስናዘጋጅ እንደዚህ ቪዲዮ ሰርተን እንለቀላቸዋለን፣ ለግሩፓችን ላሉት ለዋትሳፕ እና በተለያዩ ትኖች የምናገኛቸው የማሰባሰብ ነው ሂደት እናደርግና ከዛ በኋላ ወደ ኢትዮጵያ የምንለቀው ግን አሁን ላይ እንደዚህ እንዳልኩ ብዙ መዋጮች ስለተደረጉ፣ እናንተ ይህንን እርዷቸው። እነዚህ ማህበርተኞች ይህኛውን ማቴሪያሎችን አግኝተዋል። ግምቱ ከሰላሳ እስከ ሰላሳ አምስት ሺህ ሊደርስ የሚያወጣው ማቴሪያሎች ናቸው የተገኙት። ከሰላሳ እስከ ሰላሳ አምስት ሺህ ዶላር ማለት ነው፣ ዶላር ማለት ነው። እና የመላኪያው ደግሞ ከኮንቴነሩ የሚፈጀው ትልቁ ኮንቴነር ስለሆነ ባለስድስት እና ባለ አስራ ሁለት የሚባል ኮንቴነር አለ። ማቴሪያሉ የሚይዘው ግን ትልቁ ነው እና በትልቁ ኮንቴነር ሲሆን ደግሞ አስራ ሁለት እስከ አስራ አራት ይፈጃል። ያንን ለማሰባሰብ የእናንተ አሁን በዚህ ፕሮግራም ይሄን አግኝተዋል። ማህበርተኞቹ ይሄን አግኝተዋል። እኔም ለወገኔ ማህበርተኛ፣ እናንተ ደግሞ በእንትና አገዟቸው ይባል እና ለማስከፈጀ የሁለት ሳምንት የሶስት ሳምንት ጊዜ ነው። ያችን ሰብስበን ወደ ኢትዮጵያ ለመቄዶንያ እንዲሁ ለእናደርግ። አዎ፣ ከጀርባ አሁን እያየሁ ነበር። እና ብዙ አልጋዎቹ መሀል ሆነህ ምናምን በጣም ብዙ ነው ማቴሪያሉ። መጀመሪያ ላይ ሳምፕሉ መሰለኝ ያሳየህን። አሁን ሁለተኛ ዙር ደግሞ ሳይ ልብሶች ሁሉ አሉ። በጣም ብዙ ነው። አዎ፣ አልጋው ትልቁ አንድ ኮንቴነር ይችለዋል። እዛው ስዊዘርላንድ የሚገኝ ሆስፒታል ሲዘጋ ነው ንብረቶች እንደዚህ አይነት የተለያዩ እንትኖችን እቃ ሲቀይሩ ምናምን ነው ያገኛችሁት፣ ሲቀይሩና ሲዘጋ ይሄኛውን እና እንትኖቹ ደግሞ አልጋዎቹ ሞደርን አልጋዎች ናቸው። ፍራሾቹ የሚታጠቡ ፍራሾች ናቸው። እንደገና ደግሞ ምንም መንቀሳቀስ ለማይችሉ ደግሞ እዛው ላይ ሆኖ የሚታጠቡበታል። አንዳንድ አባቶቻችን እናቶቻችን፣ ምንም መንቀሳቀስ ላይችሉ ሲቀሩ እዛ ላይ አድርጎ እያገላበጡ በእግራና ቀኝ እያደረጉ ማጠብ የሚቻልባቸው ማቴሪያሎች ይሏዋለሁ በጣም እሺ፣ አሁን እናንተ አሰባስባችሁ ወደ ኢትዮጵያ ለመቄዶንያ የምትልኩት አጠቃላይ ቁሳቁስ ዋጋው እስከ 30 ሺህ ዶላር ነው ብለኛል። ይህንን አሁን እናንተ የሰበሰባችሁትንም የሰበሰባችሁትን እቃ በኮንቴነር አድርጎ ወደ ኢትዮጵያ ለመላክ ምን ያህል ይፈጃል ሊባል ይችላል። ከ1500 እስከ 1400 ዶላር ይፈጃል። እንደዛ ይፈጃል። እና ለዛ ነው አሁን ይህን አናውስ ከተደረገ ስዊዘርላንድ ያለው ማህበረሰብ ከዚህ በፊት ስንሰራቸው የነበሩትን ነገሮች፣ ስራዎች ስለሚያውቅ በአፋጣኝ ምላሹ ይመለስልናል እና ከሁለት እስከ ሶስት ሳምንት ም ያለው በኩራት የምንናገረው ከዚህ በፊት የሰራናቸው ስራዎች በግልጽ ያውቀዋል ህዝቡ። በህጋዊ ማህበር ስለሆነ በቪዲዮዎች በተለያዩ ነገሮች በማስደገፍ ነው የምናቀርበው። አሁን በቅርቦት የተደረጉ በተለያዩ እርዳታዎች አሉ። ከመቄዶኒያ በፊት በነበሩት ሁለት እርዳታዎች ሁሉ አድርገናል። ከዛ በፊትም ደግሞ የነበሩ ነገሮች አሉ። በፊት ከነበሩት በተለያዩ ሚኒስትሮች ካ ያስንት የሰራናቸው ስራዎች አሉ። ያንን ስለሚያውቅ ህዝቡ ቶሎ እርዳታውን ያደርግልናል፣ ድጋፉን ያደርግልናል። ባጭ ያው እንግዲህ ከስዊዘርላንድ የደወለው ወንድማችን ደጀን ዘሪሁን ይባላል። በስዊዘርላንድ ነው ኑሮ። እዛ ያሉ ኢትዮጵያውያኖችን በማስተባበር ለመቅዶኒያ ግምት ውስጥ ከ30 ሺህ ዶላር የሚያወጣ የህክምና ቁሳቁስ ወደ ኢትዮጵያ መላክ ይፈልጋሉ። የትራንስፖርቱን እንድንተባበራቸው ጥሪ አቅርበዋል። እነሱ ምክንያቱም ዋናውን ጉዳይ ጨርሰዋልና። ብዙ ደጋግ ኢትዮጵያውያኖች አሉ በአውሮፓ አሜሪካ እነሱን ማገዝ ለሚፈልጉ አድራሻ ይኖራቸዋል ብዬ አስባለሁ። አድራሻን ይፋ ብታደርግልኝ ወይም ደግሞ አድራሻችሁን ብቻ ሳይሆን አካውንት ካላችሁ ምናልባት መላኪያውን ማግኘት እንዴት እንደሚቻል የራሳችሁ መንገድ አላችሁ፣ አልገባኝም። እንደገና ስዊዘርላንድ የሚኖሩ ጠቅላላ እንትን ያደርጋሉ። ስለዚህ ጥሪ አድርጋ በዛ አጋጣሚ በቃ ሾን በሾ እንደሚባለው የስዊዘርላንድ ጉዳይ ለስዊዘርላንዶች ጥተንላቸዋል። መላኪያውንም እርግጠኛ ነኝ በእናንተ ካሁን በፊት በምትሰሯቸው ደጋግ ስራዎች ስለሚያውቋቸው እርግጠኛ ነኝ። ይህንንም መላኪያ እዛው ስዊዘርላንድ ያሉ ወገኖች የቻሉትን ሁሉ አድርገው ተባብረው ይልካሉ። ይህን የደግነት ስራ ይሰራሉ። አረጋውያኑም ያምሮ ሆማኑም ከዚህ በቃ ስዊዘርላንድ ያሉ ኢትዮጵያውያኖችን ይመርቃሉ እና ምናልባት የጋራ ድራሻም ካላችሁ ይፋ ማድረግ ከፈለግ አሁንም ትችላለህ። ወይም ደግሞ ብትልክልን እኛም ልናደርግላችሁ እንችላለን ልንጽፍላችሁ። እሺ እንትኑን እልክልሃለሁ። እኔ ወገን በስዊዘርላንድ የምትገኙ የኢትዮጵያና ኢትዮጵያ ምትውልድ ኢትዮጵያኖች ከዚህ በፊት ልታደረጉልን ስለነበረው ነገር ሁሉ እያመሰገነን፣ አሁን ደግሞ ይህን ማቴሪያሎችም አሰባስበን በአንድ ኮንቴነር ለመላክ አስበናል። ለመቄዶንያ የእናንተን እርዳታ እንጠብቃለን፣ እንልሻለን። ድጋፋችሁ አይለየን እንላለን። ፈጣን ምላሽ እንደምትመልሱልን፣ ከዚህ ቀደም እንደምታደርጉት ሁሉ ፈጣን ምላሽ እንደምትሰጡን ባለሙሉ ተስፋ ነን። ሰይፉዬ እናንተንም እናመሰግናለን። እንግዲህ ያስጀመረን እግዚአብሔር ያስፈጽመናል። አሜን አሜን አሜን። ያው እንግዲህ ደጀን ዘሪውን ከስዊዘርላንድ የምታዩትን የሕክምና ቁሳቁስ ለመቅዶኒያ ሌሎች እየተዘጋጀ ነው፣ አግዙን እያለ ነው። ከልብ ከልብ እናመሰግናለን። እግዚአብሔር እድሜ ከጤና ይስጣችሁ፣ ያሰባችሁትን ሁሉ ያሳካላችሁ፣ ከክፉ ነገር ይጠብቃችሁ ልጆቻችሁን ይባርክላችሁ። እናመሰግናለን ደጀን፣ ከልብ እናመሰግናለን። ለደጀን ባካ ደስ አይልም። በጣም በጣም ደስ ይላል። እዛው ያሉ ስዊዘርላንድ የሚኖሩ ደግሞ ኢትዮጵያውያን እነ ደጀን የሰሩትን ስራ ስለማገዝ ደግሞ ስለሚያውቁ በማገዝ ደግሞ የተጀመረው ነገር ዳር እንዲደርስ እነሱ ደግሞ የተቻላቸውን ማድረግ ይጠበቅባቸዋል ብለን እናስባለን። ግን እስካሁን ላደረጉት ነገር ግን በጣም በጣም ትልቅ ስራ ነው፣ እና እኛም ከዚህ ሆነ እነሱን ማመስገናችንን አነተውም። በጣም በጣም አሪፍ ስራ ነው በጣም